ሰላም ጤና ስጥልኝ። ጋሽ ሰለሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መጥተናል። አሁን ውይ ሰው ግን አለ በጣም ብዙ። ናፍዬ፣ የት ናቸው? የት ነው ያያቸው? ጋሽ ጋሽ፣ ሰላም ሰላም። ሲያምሩ ደግሞ ግርማ ሞገሳቸው፣ ማርያምን ጻራራ ያቸው እናት። ጋሽ ሰለሞን እንደምን አሉ? ሰላም ነው እንደምን አላችሁ? ደህና ነው አለን አለን። እግዚአብሔር ይመስገን ስላየኋችሁ ደስ ብሎኛል። አረ ብሔራዊ ቲያትር እዚህ ነው? አረ ዋው። እሺ እንጃ እኔ አላውቀውም። ረዥም ነው ረዥም ነው። የእኔ አባት በጣም ነው የምታምሩት። እስኪ ታስገቡኝ ያላችሁ ስራችሁ ወይስ ይቻላል? እኒዋ ደስ ይለናል ስላገኘዋችሁ በጣም ደስ ብሎኛል። ደስ ብሎኛል። እሺ እዚህ ነው። ዋው በጣም ነው ደስ የሚለው ይሄ። ዋው በጣም ነው ደስ የሚለው ይሄ። ሰባኛ አመቱ ላይ ነው የደረስከው ከመሰረተ ሰባኛ አመቱ ላይ ነው ዛሬ ነው። ዛሬ አይደለም፣ ያለፈው ሳምንት ነው። እዚህ መጎብኘትም ይቻላል? ዋ መግባት እንችላለን? አዎ አይሄሉም እንዴ ሄዱ እንዴ? አይ አይሽ ዋው! እንግዲህ እነዚህ ድሮ እነ ጥላሁን ገሰሰ ቅርብ የሞቱት ደግሞ ምራይ ስጠት በዓለም ደረጃ ጎልድ ሜርኩ የተሸለሙ ናቸው። በሙዚቃ የመጀመሪያ በአፍሪካም በዓለምም የመጀመሪያው ጎልድ ሜርኩ ከተማ መኮንን አብሬ ሰርቻለሁ። ባህታ ገብረ ቤትን ታውቀዋለህ? እዚህ ራስ ሆቴል ነበረ የሚሰራው ግርማ ነጋሽ በጣም አርያዋማምሩሞ የድሮዎች እንደዚህ ነው። ስ ረዳት ፕሮፌሰር ተስፋዬ ገሰሰ የትያትር ቤቱ በጣም ደግሞ የምንወደውና የምናደንቀው በአንድ ጊዜ ስፓርክ የሆነ ሰው ወጋየሁ ንጋቱ ንጋቱ እኔ ይመስላል ትንሽ በቃ እማይገኝ እንጋፋ እዚህ ነው። መቼም አባባ ተስፋዬ ጋር አልደረስክም? አይ አልደረስክም። አያቸው ነበረ አባባ ተስፋዬ ይባላሉ። በጣም በጣም ጌታቸው ደባልቄ ጭራቀረሽ ደግሞ እችትል ዘነበ ታደሰራረዘነበ እንትን ሻፍቲን አፍሪካን የሚባል ፊልም ነበረ አሜሪካን ሀገር እየታወቀ ነው። እሱ እንግዲህ በሴቶች አደባባይ ቲያትር እንኳን መስራት አይችሉም። ወንዶች ነበሩ ያኔ ቲያትር የሚሰሩት ሀንሰም የሆኑ ወንዶች አሉ። እንደነ ጋሽመራ የመሳሰሉ ሴት ሆነው ይሰራሉ። በኋላ አደባባይ አይወጣም ያኔ ማን ያገባታል። ችባኔ ጌታ እና እሷ በፓምትና ፒክኒክ ፓምት አላደለ እና መያዣ ነው

ራሱ ኢየሱስ ክርስቶስ ነው፣ እሱ ነው ያለው። በቃ ስለ ስቅለት ይባላል። ኢትዮጵያዊ ድሮ ሜካፕ፣ ልብሶች ሁሉ ከውጭ ነበር የሚመጡት። ብዙ ታሪክ አለ። የሚልኩ ስናቸው ነው። አይታየኝም። እዚህ ይኸው ደስ ይላል። ጸጋዬ ሎሪ ጸጋዬ፣ እሳቸው ናቸው አብዬ መንግስቱ አንተ ልጅ በጣም ኪድም ስለሆን እኔ ወጣ እኔ ገና በደምብ ከለር ፎቶም አልነበረም ብላክ ኤንድ ዋይት ነው በቃ ይሄ እንግዲህ ይሄ ወደ ሰባ አመቱ ነው እነዚህ ፎቶግራፎች ሰባ አመቱ ነው ጌትነት ያው ፀሐፌ ተውኔትና ገጣሚ መርሃ የተዋናይ ዳይሬክተር ነው ወደ አማርኛ ሲተረጎም መርሃ ተዋና ይባላል። ኦኬ። ይትነት ነው። አሁን በቅርብ መኪና ተሸልሟል። ዋው። ሰምተህ እንደሆነ 68ኛ አመቱ የተከበረ ጊዜ የዛሬ 15 ቀን መኪና ቢዋይዲ ተሸለመ። እንደገና ደግሞ አብሲኒያ ባንክ ነው የሚሰራው። ኦኬ። እንትን ነው ምንድነው የፒያር ውስጥ ነው። ኦኬ ናይስ። እነሱ ደግሞ 5 ሚሊዮን ብር ሸለሙት። ዋው። በጣም የሚገርም በቃ አልቅሶ አልቅሶ አልቅሶ ልጅ ደስ ይላል ማለት ይህ ተሸለምነው ነው እንግዲህ። የፒያኖ ይሰራል ይሰራል፣ ግን ቃኘው አንዱ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል። አሁን ማንም አይነካውም። አይ ሰውየው ሞተዋል። የሚቃኙት ሌላ ሰው ቃኝ ታያቀም እኔ እኔ እንትን አደረግኩት እኮ ታዲያ። ደግሞ ለማ ጉያ ሰዓሊ ለማ ጉያ ናቸው የሰሩት ይሄ ነው

ይሰራል ግን ቃኙ፣ አንድ አንዱ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል። አሁን ማንም አይነካውም። አይ ሰውዬው ሞተዋል፣ የሚቃኙት ሌላ ሰው ቃኝ ታያቀም እኔ እኔ እንትን አደረግኩት እኮ ታዲያ እኮ ያ ይፈቀዳል። ምን ችግር አለ? ከቻልክበት። ግን ሰባ ምናምን አመቱ ነው። አዶናይን ታውቀዋለህ?

ይሄ የእንትኖቹ የአረቦቹ ዳንስ አለ አይደለ? በጣም ይገርማል። ይሄ ልብሱ ሁሉ አለ ድሮ ነው። በቃ ይሄ በአምሳ ሰባት የተሰራ ነው። ልብሱ እስካሁን ድረስ አለ። ይሄ አልባሳቱ በዛን ጊዜ ነበረ ትልቅ ፋሽን ነው። ሰጣል ደስ ዋው አብደስ ሰላም ነው። በጣም ደስ ይላል። እንደምን አላችሁ? ሰላም ታዲያስ ይኸው ጀመር ነው እኮ። አሁንማ ከዚህ ጀመር እንቀጥላለን፣ እንገባለን ወደ ውስጥ አዎ። ደስ ደስ ይለኛል በጣም ኖ ሰው ነው እንግዲህ በድንገት የተገኘ ነው። እግዚአብሔር እኮ ነው እንትን የሚያመቻች። እሺ ሰላም ጋይስ፣ እንደምናላችሁ አሁን የምንገኘው እንግዲህ የብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር ነው። ሰባ አመታችን አክብረናል እያሉን ነው እንግዲህ ባለፈው ሳምንት ነው የተከበረው። እስኪ ምን እንዴት ነበረ ድባቡ ምን ይመስል ነበረ? ሰባ አመት በጣም ድንቅ ነው። በኢትዮጵያ የኪነ ጥበብ ታሪክ ያለውን ፋይዳ ታውቀዋለህ በጣም ትልቅ ነው ፋይዳው እና እኛ አሁን አንዱ ትልቁ ትኩረታችን ሰባ አመት በሰባ ቀናት የሚል ፕሮጀክት ነው የያዝነው እና ደግሞ ልዩ የሚያደርገው ምንድን ነው ሰባ አመትን ከጎረቤቶቻችን ጋር መስራት ከጎረቤቶቻችን ወይም ባንኮች አሉ ሆስፒታሎች አሉ አየር መንገድ አለ ኤቭሪቲግ ድዚ ያርገን ከእነሱ ጋራ ሰባ ቀን ሰባ አመትን በሰባ ቀናቶች ውስጥ በተለያዩ ን አሁን ለምሳሌ እኛ እንትን እናጸዳለን ዘውዲቱ ሆስፒታልን፣ ጋንዴ ሆስፒታልን እናጸዳለን። እዚህ ይህን ግቢውን እናጸዳለን። መንገዱ እናጸዳለን። ግን ብቻችን አለ አካባቢያቸው እዚህ የምታየው ባንክ በሙሉ ከኛ ጋር አብሮ እየሰራ ነው ያለው እና በጣም ፖዘቲቭ ናቸው። በጣም አሪፍ ሪስፖንድ ነው ያለው። ዛሬ ንግድ ባንክ ነበርን፣ ንብ ባንክ ነበርን፣ አዋሽ ባንክ፣ ዳሽን ባንክ ነበርን እና ያላቸው ሪስፖንድ በጣም ድንቅ ነው። አብረን ለማክበር ማለት ነው። አላማው ምንድ ነው? እንደምታቀው፣ ይኸውልህ የሚበልጠን ማን መሰለህ? ንግድ ባንክ ነው ከንግድ ባንክ ንግድ ባንክ 80 ዓመት ነው እኛ 70 ዓመት ነው። አሁን እዚህ ቦታ ላይ አንድ ማንም ቢሮ ብትጠይቀው የት ነው ቢሮ አየር መንገድ ብትለው ከኢትዮጵያ ብሔራዊ ፊት ለፊት እንደ ፕሮሞሽን ጀርባ አዋሽ ባንክ ብትለው መጠሪያችን ነው እና አሁን ዝም ብለን ስናስበው ለምንድን ነው ከጎረቤቶቻችን ጋር የማናከብረው ብለን የሚገርም ጉዞ ሁሉ አሉ ጉዞ ጉዞ ትልልቅ ጉዞ የተቋሞቹ ጋር አድርገን ሀገርን የምንጎበኝበት ሀገርን የምናይበት ትልቅ ፕሮጀክት ነው የምንመራው። እኔ እየመራሁ ነው ያለሁት። በጣም ደስ ብሎኛል። እንግዲህ እያየ ነው ነበረ ጋሽ ሰለሞንም እያሳዩኝ ነበርና በተለይ ደግሞ የኃይለሥላሴ ቤት ብታያት፣ ኃይለሥላሴ ቤት አለ የሚቀመጡበት፣ ኃይለሥላሴ የሚሸኑበት የነበረ ቦታ ነው። ብር ነው ብር ነው። እዚህ ጋ ቆሞ ይታጠቡ ነበር ማለት ነው ንጉስ ኃይለሥላሴ እሳቸውን። እስኪ የሚያጃርግ አዎ በጣም ይገርማል። ታሪክ ነው። እዚህ ጋር ደግሞ ቁጭ ብለዋል። ቁጭ ልበል። ማንም ሰው ከዛ በኋላ የተጠቀመበት የለም። መንግስቱ ኃይለማርያም ሰለሞን ነገር ይችላል መ ያየው ሀቡበ ስድስት ሆኖ እዚያ ላይ ሲራክ ታደሰ አይለ ስላሴ ሆኖ ይሰራል። ቁመቱ ምኑም ሽምትር አጭር ነው እና ሎሬ ጸጋዬ ገብረ መድን እጅ ለማስነሳት ድሮ ቤተ መንግስት እጅ ልንንሳ ነው የሚባለው። እጅ ለማስነሳት መንግስቱ ጋር ይቀርባሉ ኮሎኔል መንግስቱ ጋር። ከዛ ሁሉንም ጨበጣቸውና ልክ ኃይለ ስላሴ በሜካፕ ነው እንግዲህ ቅድም ያሳየው ሲራክ ታደሰ ብ በሜካፕ ነው ቁጭ ኃይለ ስላሴ ነው። እንዲደንግጡ ዙርበሉን አይነት ነገር ነው ያላቸው። ራስ ኃይለስላሴ ይነሳሉ የሚል ግምት ነበረ በሰው ውስጥ። ፀሐዩ ንጉስ አይደል የሚባሉት? ፀሐዩ ንጉስ ነው የሚባሉት። የተቀቡትም ከይሁዳ ስርወ መንግስት ነው ያላቸው የሶሎሞን ዳይነስቲ ነው። ኃይለስላሴ ከወረዱ ነፍስ ሊማሮ ደበበ ሸቱ እንደተናገረው ፀሐይ ወድቃል ተብሎ ይታሰብ ነበረ። ህዝቡ ላይ ሳይኮሎጂ ማለት ነው እና የነበረው እምነት እጅግ ለነመንግስቱ መንግስቱ ማስፈሪ ነበረ። በነበረው በስሜት ሄደው ያን ነገር አደረጉት እንጂ የነበረው ስሜት ነው ያን ነገር ሊፈሩበት የቻለው፣ እና ሲራክን ፈሩ። በዚህ ደረጃ ማለት ተነስተው ድንገት ይሆናል በሚል አንዳንዴ ስትኖር ስታድግ የሚሰራብህ ነገር አለ እና ከዛ አንጻር ይመስለኛል እንግዲህ

አሁን ብዙ ሰው ይመጣል ምናምን ለማየት ። አሁን ትንሽ ቴክኖሎጂው ቲክቶክም ዩቲዩብም ተሻማ። ያ ምክንያት ሊሆን አይችልም። እኔ እንግሊዝ ሀገር ሁለት ወር ተቀምጫለሁ። ቴክኖሎጂው እንደውም ቲያትሩ አሸንፎታል። እንደውም አንድ ቀን በጥቼ እዚህ ትንሽ እንትን ባደርግ ደስ ይለኛል። መድረክ በወጣ እኔ ደስ ይላል። ሰዎችም መምጣታቸው አይቀርም። በቲኬት ሽያጭ አድርገን ለብሔራዊ ቲያትር የሚውል እናንተ ድጋፍ ይሆናል። አሁን እኔ ስለ ኮንፊደንስ ና ቲክቶክ ስልጠና ሰጣለሁ። ና ብዙ ሰዎች በአካል መጥቶ መሰልጠን ይፈልጋሉ። ኢትዮጵያ ብሔራዊ ቲያትር በዚች ቀን እንደዚህ አዘጋጃለሁ። ከዛ መግቢያ ትኬት እናዘጋጅና እንዳለ መግቢያ ትኬቱ ለብሔራዊ ትያትር ይሆናል። ሰፖርት ማለት ነው። ለእናንተ ደስ ይለናል አድርገው። አሁን ከእኔ ጋር ነው የምታወራው። በጣም የሚመለከት ሰው ነው የምታወራው። እሺ፣ እናዘጋጀዋ። አሪፍ። ምንም ሆነ ስልክ እንለዋወጣለን። በፍጥነት በፍጥነት ይህን አሁን፣ በተለይ ደግሞ ሰባት ቀን አሁን ሰባት ቀናችን እያከበረለንቶች ሰባት ቀን ደግሞ ሰባት ቀን ውስጥ ከነገ ጀምሮ ነገ፣ በጣም ነገ ትመጣለህ። ነገ እርግጠኛ አይደለሁኝ። ከነገ ሰባት ከነገ ጀምሮ ሰባት ቀናት ኦፕን ስጦታ ነው የምንሰጠው። ቻችንን በሙሉ በነፃ ነው የምናሳየው እና አዳሪ ትምህርት ቤቶች መነን ትምህርት ቤት፣ ገላን ትምህርት ቤት በነፃ ነው። በመኪና መጥቶ ነው የሚያወጡት እና ስጦታ ነው። ስለዚህ ለቀጣይ ሰባት ቀናት ከዛሬ ጀምሮ ብሔራዊ ቲያትር በነፃ መጥተው መጎብኘት ይችላሉ ማለት ነው። ጋሽ ሰለሞን ይኖራሉ ወይስ ምንድን ነው? ጋሽ ሰለሞን ይኖራሉ። ግርማ ሞገስ እኮ አለ፣ የተቀደሰው ነው

እጅግ የተከበሩት የዓለም ሎሬት ሜትር አርቲስት አፈወርቅ ሰዐቢ ናቸው። በገና ምንድን ነው? መስታወቱ ይሄ በጣም የሚያምረው የሆነ ነገር ነው። ኃይለ ሥላሴ በወቅቱ ይሄን ነገር ሰጥተዋቸዋል። ሚስትሩ ብዙም አይገባኝም እና አብስትራክት ነው፣ የሞዛይክ ይባላል፣ የሞዛይክ ስዕል ነው ያችን ነጠብጣቡ አንተ ያታለች ነጠብጣቡ ዘውድ ነው። ኦ የዙፋን እንት ዙፋን እና ከላሃጋ አንድ እንደ መስቀል ነገር አለች። ታይ አው እና እንደ ቪ ሼፕ ያው የ የንጉሳን የዘውዱ አለ አው። እሱን ተከተለች፣ ደግሞ ሰማያዊዋ ከነጠብጣቡ ስር ሰማያዊ አለች አይደል? ትልቅ ሰማያዊ እሳቸው ፊታቸው ነው። የማን ፊት? የንጉሱ ፊት ነው። እና እንደዚህ ካባ እንደዚህ ለቀቅ ብለው እንደዚህ ፊትለፊት ቆመዋል። ይሄ ካባ ነው። ይሄእቺ ያቺ ዙፋናቸው ነች። ዘውዱ ነው ዘውዱ ነው። ያ ፊታቸው ነው። እንዲህ አይነት ነገር አለ። እንዲህ የተለቀቀ ካባ ማለት ሲያምር፣ ደግሞ መስታወት ነው። ምንድን ነው መስታወት ነው። የጠረ ሞዛይክ ይባላል። ይሄ ደግሞ ክፍት ቢሆን ኖሮ ኃይለ ሥላሴ ልክ የዘመን መለወጫ ጊዜ ሲመጣ እዚህ ጋር ይወጡና ህዝባቸውን ይከፍሱታል በዛ ሰገነት ነገር ነበር እኮ ዘመን መቀየሪያ ነው። ዘመን መቀሪያው ነው የ እንደ ምንድን ነው የሚባለው? በረንዳ ኦ አትወድቅም ነው አያስፈራም። ብዙም ሰላም ሰላም፣ እንደምን አላችሁ እንኳን ሰላም ነው ሰው ሰላም እንመጣለን እንደምን አላችሁ እንደ አፄ ኃይለ ስላሴ ደ ዘመን መቀየሪያ፣ እንኳን ወደ ዘመን መቀየሪያ በሰላም አደረሰን። እንመጣለን እመጣለን። ጋይስ ቲያትር የብሔራዊ ቲያትር ማለት ነው። ከዛሬ ጀምሮ ከዛሬ ጀምሮ ሰባኛ ዓመት በማስመልከት በነፃ ጉብኝት ፈቅዶላችኋል፣ መታችሁ መጎብኘት ትችላላችሁ። ጋይስ ሰሎሞን አሉ እንግዲህ በደንብ አድርገው ቲያትሩን ያሳያቸዋል። በጣም ብዙ ታሪኮች አሉና ከዛሬ ጀምራችሁ ለቀጣይ ሰባት ቀናት ኑ። ትምህርት ቤቶች ተማሪዎቻችሁ ይዛችሁ መምጣት ትችላላችሁ። ታላላቅ ሰዎች ከስራ እረፍት ከሆናችሁ ደግሞ ኑና ጎብኙ እንላቸዋለን። ስ ለስ ጎ ሰፖርት አድርገው ታሪካችን ነው። ታዲያስ፣ ይህ ከፈረንሳይ ነው የመጣው። ይሄ በገና ይመስላል። እንትን ሰስ ሰስ እንስሳ ታውቃለህ? ሰስ ሰስ የምትባል እንስሳ። እሺ፣ እሷ ነች እና ውስጡ ድንጋዮች አሉት። ድንጋይ ያለው ውስጡ ከአሜሪካ ከፈረንሳይ ነው የመጣው። ይሄ ደግሞ ብር እንትን መዳብ ነው የግድግዳው። በአፍሪካ የመጀመሪያው ቲያትር ነው። መዳብ ነው ይሄ። ዋ እነዛ ደግሞ የሙዚቃ ዶሬሚ ፋሶላ ሲዶ የሚሉት የሙዚቃ ሲምቦሊክ ነው። እነዚህ በስነ ስርዓት ነው የተሰራው። በቃ እንዴ ለዛጋ አ የትኛው ኪቦርድ፣ ኪቦርድ ሁሉ ነገር ሲምቦል፣ ቲያትር ነው በቃ። ሁሉ ምን እንትን ነው፣ አካል አዎ። በጣም ቲያትር ይገልጻሉ፣ ሙዚቃን ይገልጻሉ። የግብጽ ነገር ግን ይመስላል፣ የግብጽ ስዕሎቹ የግብጽ እንትን ይመስላል። የግሪክ ሚቶሎጂ ነው።